በቤተክርስቲያን ውስጥ የአካል ሕመም ወይም የብልቶች ሕመም እንዳለ ያሳያል። ሶስተኛ ልጨመር ካልኩ ማህበሩ በሙሉ ሕፃናት በአእምሮ ማለት ነው እንጂ የቆሮንቶስ ሰዎች ጸጉራቸው ገባ ገባ ያለ የሸበተ ነው፣ ሁሉ ግን በአእምሮ ካስተማሪው ከሰባኪው ጀምሮ እስከ ምእመኑ ሕፃናት መሆናቸውን ያሳያል። ያንን አሁን ያልኳችሁን ሶስት ነገር ለማብራራት ነው። አንደኛ ቆሮንቶስ 12 እስከ 14 የተጻፈው ምዕራፍ 12 ላይ ጳውሎስ እንዴት፣ አንተም ትናገራለ? አዎ አንተም፣ አዎ እስኪ ጀምሩ። ሁሉም ባጃይ ሌላ ጉዳይ ነው አይደል? ይሄ ሌላ ጉዳይ፣ ሌላ ጉዳይ ነው። ጉዳዩ ደግሞ አደገኛ ጉዳይ ነው። ዲሲቪንግ ስፒሪትስ አሳች መናፍስት በአንድ ቤተክርስቲያን ውስጥ ሲኖሩ ሁሉም ሰው ልሳን ይናገራል። እኔ አደለውም የሚያልኩት አሳያቸዋል። እዚህ ውስጥ ሁላችንም ልሳን የምናወራው ከሆነ ዲሲቭድ ተደርገናል በሆነ ስፒሪት። ወይ አምጦ ያመጣ ሰው አለ ከመሀላችን። የተሰጣቸው እንዳሉ ሁሉ አምጠው ያመጡ ተለማምደው ያገኙ ዲሲቪንግ ስፒሪትስ ደግሞ ይሰጧቸው አሉ። እሱ እኛ ስንጸልይም የገጠመን ስለሆነ ልሳን እየተናገረ ልሳን አይደለም በጥያቄ ምልክት ውስጥ ነው። ልሳን ተሶኮልድ ልሳን የሚባል ነገር እየተናገረ ከአፉ ውስጥ ስድስት እግር ያለው ሸረሪት ይወጣለት ሰው አውቃለሁ። ስጸልይለት ልክ ሸረሪቱ ሲወጣ እሱ ተፈወሰ ይለዋል፣ ያውም ሀሌሉያን እያስገባ መሃል ላይ ሃሌሉያ ራሹ ታን የማክራባ ሶሻል አባቴ ድሞን እኮ ነው። እንደዚህም መታለል አለ። ለሁሉ ነገር ለቃሉ ዝግ ሆነን ለመንፈሳዊ ልምምዶች ክፍት ስንል የምታስገባው ብዙ ሸረሪትም ዝንብም ምናምንም አለ፣ እሱም ይሰጥሃል። አንድ ባህል አለ ሀገራችን ላይ። በዛ ባህል በየአመቱ ሄዳችሁ ማየት ትችላላችሁ። ሴትዮዋ መሃል ትቀመጣለች። ዙሪያዋ ሴቶቹ ይቀመጣሉ። ቅቤያቸውን እንደተቀቡ ሁሉም እባብ እባብ እባብ ሲሉ የሆነ ሰዓት ላይ መንፈሱ ላለ ይወድቃል። ተንፈራፍራ ስትነሳ ምንድን ነው መትለው ሴትዮዋ አንድ አይነት የሚመስል ነገር ሀሌሉያን የሌለው እሷ እሚገርመኝ ነገር እሷ ስትናገር ዙሪያ ያሉ አረጊቶች ውስጥ አንዷ ትተረጉማለች። እኔ ደግሞ እሱ ይገርመኛል። ፔፐር ነው የተጻፈ። ለሪሰርች ሄዳችሁ ይሁ ያው አካባቢው በሚሰማው ቋንቋ ሴቶቹ ይተረጉማሉ። እሱ አግር ትለዋለች ዲሲቪንግ ስፒሪትስ አሉ። አሳጮም አታላይ መናፍስት፣ አስመሳይ መናፍስቶች አሉ። ለእነሱም እንጋለጠው። መጽሐፍ ቅዱስን ማንጓጠጥ፣ ማናናቅ አወቀን ስንል ኦርቶዶክስ ውስጥ ከልጅነቴ ጀምሮ ነው የጨረስኩት። ከኦርቶዶክስ ከወጣው 2 ዓመት አልፎኛል። ሀያ ዓመት ሙሉ እያስተማርኩ ነው ያለሁት መጽሐፍ ቅዱሴን ግን በየቀኑ እየበዛብኝ ነው የመጣው እያነሳ አልመጣ እየበዛብኝ ይሄ ነገር እናቴ እያልኩ እየበዛ በእውነት እየበዛ ነው የመጠው እንዴት ነው ሰው ሶስት ዓመት ቸርች ውስጥ መጥቶ ትንሽ የሆኑ ትምህርቶች ወስዶ በቃ ከዛ ላወቅኩ የሚለው ስለዚህ ይህንን ማጣጣል ማንጓጠጥ ይህንን መጽሐፍ ቅዱስ እኔ በላሁት ማለት ስትጀምር ያን ጊዜ ሌላ ነገር ማዳመጥ ትጀምራል። ይህን ጨርሰሃል፣ ይሄን ስለጨረስክ አሁን ሌላ ይመጣልሃል ከአራቱም አቅጣጫ። ለዚህ ለዚህ አሁን ላልኳችሁ ሶስት ነገር የተጻፈ ነው። አንደኛ ቆሮንቶስ 12 የመጀመሪያው ጥያቄ እንዴት ሁላችሁም ልትናገሩ ቻላችሁ? የሆነ ሰው አለ ማለት ነው። እያንዳንዱ ክርስቲያን ልሳን መናገር ግድ ነው ብሎ ያለ ሰው አለ ማለት ስለዚህ ለሱ መልሰቶ፣ አለፈ። ማን በአሕዛብ አብያተ ክርስቲያናት ላይ ሙሉ ሐዋርያዊ ሥልጣን የተሰጠው ቅዱስ ጳውሎስ። ጳውሎስን መከራከር ማንህም እዚህ ቤት አይፈቀድልም። እንደኔ መሮ መዋጥ ብቻ ነው። ባይጠምህም መዋጥ ብቻ ነው። ሐዋርያዊ ሥልጣን አለው ሐዋርያው ጳውሎስ ማለት ሐዋርያው ታምራት ማለት አይደለም። ሐዋርያው እስራኤል ዳንሳ ማለት አይደለም። ሐዋርያው ጳውሎስ ማለት በአብና በወልድ ዳይሬክት ወልድን በአይን በማየት ሹመትን ከአብና ከወልድ የተቀበለ እንጂ ከሰው ወይም በሰው ሐዋርያ ያልሆነ እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ አስር ዓመት ወደ የመጣ ሹመት የምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አድርጎ ሲሾማቸው አልሞተምም፣ አልተነሳምም፣ በአላምሳም አልሆነም። ማቴዎስ አስር ላይ ነው የተሾሙ አሁን ያሉ ጸጋዎች ሁሉ ከበዓል አምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ እንድንሞት ነው ሐዋርያ አድርገን እንሾማቸው ብለው ያልሞቱት፣ ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ ነው። ስለዚህ ይሄ ሰው እንዲህ አለ። ቆሮንቶስ ላይ ሰዎች አይዲያ ሲያመጡ አይዲያ ሲያስተምር፣ አንዳንድ ግን እኔ እኔ ማለት ሲጀምሩ፣ በዚህ በልሳን ጉዳይ ላይ የሚሆን በሌሎች ጉዳይ ላይ እኔ ነኝ ማዘው አለ ጳውሎስ። እንዴት ሲሉት ምን አለ? መጀመሪያ ራሱ ቃሉ አዲስ ኪዳን ወንጌሉ ትምህርቱ ከእናንተ ወደ እኔ ነው የመጣው? እኔ ወደ እናንተ ነው ያመጣውታል። ከእናንተ የመጣ ትምህርት አለ? ደርሶ እንዴት ነው አሁን ትምህርት የፈጠራችሁት? በዚህ ጉዳይ ላይም ማወራው የምደነግገው አውቶሪቲ ያለኝ እኔ ብቻና ብቻ ነኝ አለ። ገላትያ ምዕራፍ አንድ ላይ እንዲህ አለ፣ ከጌታ ከኢየሱስ ክርስቶስና እሱን ከሙታን ካስነሳው ከአብ ሐዋርያ የሆነ እንጂ ከሰዎች ወይንም በሰዎች ማለት በቤተ ክርስቲያን ሐዋርያ ያልሆነ ዋው ምን ይባላል ይሄ? አውቶሪቴቲቭ ሐዋርያነት ነው ባለስልጣን ሐዋርያነት ማለት ነው። እና ምን አለ አንደኛ ቆሮንቶስ 12 ተጠያቄ ሲጀምር ምን ብሎ እንዳለ ታውቃለህ? አማርኛው በደንብ አያብራራውም። ይሄ ስለ መንፈሳዊ ነገር ወንድሞች ታውቁ ዘንድ ወዳለሁ። ጥሩ ነው ጥሩ ነው። ስለ መንፈሳዊ ነገር ታውቁ ዘንድ ወዳለሁ ማለት ጥቆማለው ውስጡ ስለ መንፈሳዊ ነገር እውቀቱ ጎሏችኋል። ግን ምንድን ነው መንፈሳዊ ነገር? በዚህ ቦታ ላይ መንፈሳዊ ነገር ሰፊ ነው። በዚህ ቦታ ላይ ግን ያለው ስለ መንፈስ ቅዱስ የጸጋ ስጦታዎች ኢግኖራንት እንድትሆኑ አልወድም። ኢግኖራንት ምን ማለት ነው? አቦትኝ የመጽሐፍ ቅዱስ መጽሐፍ ቅዱስ አትበል ምናምን ሃለ እንዲያነሰው ምን ይባላል? ኢግኖራንት ይባላል። እባክህ ቃል ቃላት በል ጥቅስ አታብዛ፣ ምናምን ነው ዋናው። ኖ ዩ አር ኢግኖራንት ነህ። ኢግኖራንት እማያውቀውም ለማወቅ የማይፈልግ ማለት ሲሆን በከተሜ ቋንቋ ጥሩ ቃል አይደለም። ገብታችሁ ቀስ ብላችሁ አጠገባችሁ። ኦኬ፣ እዚህ ጋር እንየው ስለ መንፈሳዊ ነገር ሲል ምን ማለት ነው? ሲል ስለ መንፈስ ቅዱስ የጸጋ ስጦታ እንድታውቅ ወዳለሁ። ጳውሎስ ይህን ያለበት ምክንያት ምንድን ነው? ማህበሩ በሙሉ ምን ሆኖ አገኘው? እብድ የእብድ ማህበር ሆነ። ትልቁም ሰውዬ ትንሹ ሁሉም የእብድ ቤት አድርገውታል? ስለ መንፈሳዊ ነገር የሚለውን እንግሊዝኛ ናው አባው ዘ ስፒሪችዋል ጊፍትስ ስለ መንፈሳዊ ነገር ማለት አባውት ስለምን ዘ ስፒሪችዋል ጊፍት ባይ ሆሊ ስፒሪት ማለት ነው። ብራዘር ን ሲስተር አይ ዶንት ዎንት ዩ ቱ ቢ አን ኢንፎርምድ ሌላ ደግሞ ኪንግ ጀምስ ኢግኖራንት ኪንግ ጀምስ ኦር የሆነ ጥንት ላችሁ ምን ይላል? ኢንፎርምድ ወይም ኢግኖራንት ኢንፎርምድ ምን መረጃ የሌለው ማለት ነው። ስለ ጸጋ ስጦታዎች ከመረጃ ውጭ ነው፣ ግን በቃ እኔ ጋር ያለው ኃይሉ እሳቱ ምናምን የሚል ሰውዬ ናው ኮንሰርኒንግ ስፒሪችዋል ጊፍት ምን ብረዝን አይ ውድ ኖት ሃቭ ዩ ምን ኢግኖራንት ኢግኖራንት ደግሞ ይበሳል አን ኢንፎርምድ የሆነ ሰው ኢንፎርሜሽን የሌለው ብቻ አይደለም? ራሱ ለማወቅ የማይፈልግ ኢግኖራንት ማለት ቅድም ያልኳችው ማለት እንደሱ እንድትሆኑ አልወድም እና ምን እንድናውቅ ፈለገ፣ እንድናውቅ የፈለገው ቁጥር አራትን ነው እንድናውቅ የፈለገው? የጸጋ ስጦታ ልዩ ልዩ ነው። ምን ገጥሞት ነው ማለት ነው? ሁሉም አባላት በስንት ጸጋ ላይ በአንድ ስጦታ ላይ ሲቧችሩ አግኝቷቸው ቤቱ የእብድ ቤት መስሏል። ራሱን የው ጽፏል። እብድ የሚለውን ቃል ያልተጠቀምኩም የግኖራንትንም ራሱን የተጠቀሙ አብዳቸዋል ያለው እሱ ምዕራፍ 14 ላይ የጸጋ ስጦታ ምንድነው? ልዩ ልዩ ይሄ ነው እቁ ነው። መንፈስ ግን ወይም መንፈስ ቅዱስ ግን ስንት ነው? አንዴ ነው። አገልግሎት ቸርች ሰርቪስ ልዩ ልዩ ነው። ጌታ ግን ስንት ነው? አንድ ነው። የምናገለግለው ጌታ አንድ ነው። አሰራር ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን ወይም አብ ግን ፍጻሜ ክብሩ ለሱ ስለሆነ ስንት ነው? አንድ ነው። ነገር ግን ያንተ ጥያቄች ነች። ነገር ግን መንፈስ ቅዱስን መንፈስ ቅዱስ የት ነው ያለው? እኔ ውስጥ፣ አንተ ውስጥ፣ እሷ ውስጥ፣ ሁላችንም ውስጥ እና መንፈስ ቅዱስን እኔ ውስጥ መኖሩን አንተ ውስጥ አንቺ ውስጥ እሷ ውስጥ መኖሩን ማን መግለጥ ይችላል? ከመሃላችን ስንት ሰው ነው መንፈስ ቅዱስ በውስጡ መሆኑን መግለጥ የሚችል ሰው በውስጥ የተቀመጠውን እንደመንት ነው። ውስጥ ያለውን ያደረውን መንፈስ ቅዱስን መግለጥ የምትችለው በምንድን ነው? በጸጋ ስጦታዎች ነው። ስንት ሰው ነው መግለጥ የሚችለው? መንፈስ ቅዱስን መግለጥ ለስንት ሰው ለያንዳንዶ? ለምን ለምን? ለመጉዳት፣ ለማሰናከል፣ ለመዝረፍ፣ ለሌብነት፣ ለስም፣ ለክብር አጥቢያ ለመክፈት

በዚያው መንፈስ እውቀት መናገር ይሰጠዋል እውቀት ማለት የመጽሐፍ ቅዱስ እውቀት አይደለም በቀለን ማድረስ አስቴር ነሽ አይደለ እህትሽ እንደዚህ የሚለው ማለት ነው የእውቀት ጸጋ ይባላል እውቀትን መናገር ይሰጠዋል ለአንዱም በዚያው መንፈስ እምነት የመዳን እምነት ሳይሆን ሰስቴኒንግ ፌዝ ነው ለአንዱም በአንዱ መንፈስ የመፈወስ ስጦታ ለስንቱ ለሁሉ ለአንዱ ለአንዱ ያለ ለአንዱ ለአንዱ ለአንዱ ለአንዱ ለአንዱ ስለዚህ ሁሉም ሰው አንድ አይነት ጸጋ ሊኖረው አይችልም። እንዴት እየሆነ ነው የሚሰጠው ማለት ነው? ቁጥር 11 ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ወይም መንፈስ ቅዱስ ማለት ነው እንደሚፈቅድ ለእያንዳንዱ ለብቻው ምን እያረገ፣ እያካፈለ እያካፈለ ያደርጋል። እዚህ ውስጥ አስር ሰው ጥበብ ቢሰጠው፣ አስር ሰው እውቀት፣ አስር ሰው እንጂ፣ ሁሉም ሰው አንድ አይነት ሊኖረው አይችልም። ይሄን ከምን ተነስተዋለ? ከልሳን ተነስተዋለ። ምን አይቶ ሁሉም በልሳኖች ሲያወሩና ያወሩ ሲመስሉ፣ ምክንያቱም ግማሹ የውሸቱን ተለማምዶ የሚያወራለ፣ ኮርጆ የሚያወራለ፣ ዲሲቭ ተደርጎ የሚያወራለ፣ ከመንፈስ ቅዱስ የሚያወራለ። ሁሉም ካወራ ግን የሆነ ችግር ተፈጥረዋል። ማህበሩ ወይ ዲሲቭ ተደርጓል፣ ወይ በራሱ ሙከራና ጥረት እያዳበረው የመጣ ነገር አለ። እንግዳ ነገር ነው ይሄ። ከሁሉ በላይ ግን የምን ማረጋገጫ ነው ሲባል በእግዚአብሔር ቃል በመንፈስ ቅዱስ አስተምሮ በጸጋ ስጦታ ትምህርት ላይ ኢግኖራንት እውቀት አልባ መሆኑን ያሳያል። ሕፃናት መሆናችንን ያሳያል። ይሄንን አለና ወደምን እንደገባ ታውቃለህ? ከቁጥር 14 ጀምሮ እናንተ አንድ ላይ አካል ናችሁ። ሁላችሁም አካል ስትሆኑ በነጠላ ደግሞ ብልቶች ናችሁ። የአካል ብልቶች ናቸው። በአካል ውስጥ ያሉ ብልቶች ደግሞ ኦርጋንስ ወይም መንበርስ የምንላቸው ደግሞ የስራ ድርሻቸው አንድ አይነት አይደለም፣ ሊሆን አይችልም። ኩላሊት ስራው ውሃ ማጣራት መሰለኝ። ጉበት ደግሞ ደሜ ይሁን ምን እንደሆነ እኔ አላቅም፣ ብቻ ያጠራል። ጨጓራ መፍጨት መሰለኝ ስራው። እሱን በደንብ አውቃለሁ፣ ሲፈጭ ስለማውቀው አይደል። የቀረውን ወደ ጎን ሂጄ፣ ብዙ አላየውም ብቻ የሆነ ስራ ድርሻ አላቸው? እውነት ውሸት? ጆሮ ያያል? አሜን። ምን ይላል ይሰማል? አይን አይሰማም። ምን ያደርጋል? ሁሉ ስራቸው የተለያየ ሆነና ተዋቅረው አንድ ላይ አንድ አካል ሰርተው የሚያይ የሚሰማ የሚዳስስ የሚበላ የሚቀምስ ምናምን ሰው ይፈጥራሉ። እንዲህ ነው የሚሆነው። በክርስቶስ አካል ውስጥ እንዴት ሁላችሁም በልሳን ልትናገሩ ቻላችሁ? ጥያቄ አለኝ። ሁሉም ሲጮሁ ተገኝቶ፣ ያ ማለት እኮ አለ እንዳለ ቸርች ውስጥ ያለው ስንት ብልት ነው? ነው አንድ መንበር ኦርጋን ወይም ብልት ነው። ስለዚህ አካል የሚባል እናንተ ጋር የለም።